እንደ ደብሊውኤችኦ ወይም የዓለም አቀፍ ጤና ድርጅት ሪፖርት የ2021 ስናይ በዓለማችን ወደ አራት ነጥብ አንድ የሚሆኑ እናቶችና ህፃናት በየዓመቱ ህይወታቸውን ያጣሉ። ወደ አንድ ሚሊዮን የሚጠጉ እናቶችና ህፃናት የሚሞቱት በወሊድ ጊዜ በንጽህና ጉድለት ምክንያት እንደሆነ ያስረዳል። እንግዲህ ከዚህ ጋር ተያይዞ አንድ ፕሮግራም ይዤላችሁ መጥቼ ያለው እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በዚሁ አጋጣሚ ጋብዛቸዋለሁ። እጅ መታጠብ ጋር ተያይዞ

ይህ ሰው ማለትም እግኖስ ሰመልዌይስ የኦስትሪያ ሃንጋሪ ኢምፓየር የሆነችው በቡዳፔስት ከተማ ከአባቱ ዮሴፍ ሰመልዌይስ እና ከእናቱ ቴሬዝ ሙለር በ1818 እንደ ግሪጎሪያን አቆጣጠር ተወለደ። ቤተሰቦቹ አስር ልጆች ያላቸው ቢሆንም ለቤተሰቦቹ አምስተኛ ልጃቸው ነው። የመጀመሪያውና ሁለተኛ ደረጃ ትምህርቱን እንዳጠናቀቀ ቪየና ዩኒቨርሲቲ የመጀመሪያውን ዲግሪ በህግ ትምህርት ለመማር በ1837 ቪየና ዩኒቨርሲቲ ከገባ በኋላ የልጅነት ህልሙ የሆነውን የሕክምናው ዘርፍ ዶክተር የመሆን ህልሙን ለማሳካት በዚሁ ዓመት በ1837 ከህግ ትምህርት ወደ ሜዲሲን ቀይሮ በ1844 በሜዲካል ዶክተር ዲግሪውን ከጨረሰ በኋላ በልጅነቱ እንግዲህ እኛም ጨምሮ ስንጠየቅ የነበረው ምን መሆን ትፈልጋለህ? ምን መሆን ትፈልጊያለሽ የሚለው ጥያቄ ከተለያዩ ሰዎች ይሄ ጥያቄ ለብዙዎች ይቀርባል። እኛም ዶክተር፣ ፓይሌት፣ አስተማሪ እያልን ነው ያደግ ነው። እሱም እንግዲህ ዶክተር የመሆን ህልሙን ለማሳካት ከልጅነቱ ሲመኝ የነበረው የዶክተር የመሆን ህልሙን ለማሳካት በ1837 ከህግ ትምህርት ወደ ሜድስን ቀይሮ በ1844 18 ከተመረቀ በኋላ በ1846 18 የማህፀንና ፅንስ ስፔሻል ወይም ደግሞ ጋይኒኮሎጅስት እንደ ኦብስትሪሽን ስፔሻሊስት ሆኖ ከተመረቀ በኋላ እዛው ቪየና የሚገኘው ቪየና ጀነራል ሆስፒታል የጆን ክሊን ረዳት ሆኖ እንዲሰራ ተቀጠረ። ከዛም በኋላ እዚህ ሆስፒታል ውስጥ ሁለት ዲፓርትመንት አሉት፣ ወይም ደግሞ ሁለት ክሊኒኮች አሉት። የመጀመሪያው ክሊኒክ የዶክተሮች ክሊኒክ ሲሆን የሁለተኛው ክሊኒክ ደግሞ የሚድዋይፍሮች ክሊኒክ ነው። እዚህ ክፍል ውስጥ ማለትም፣ የዶክተሮች ክፍል የሚሰሩት ዶክተሮች ኦብስትሪሻን፣ እንደ ጋኒኮሎጂስት የሚሰሩበት ክፍል ሲሆን እዚህ ክፍል ውስጥ እናቶችን የሚያዋልዱት እነሱ ናቸው። ሁለተኛው ክፍል ማለትም የሚድዋይፍሮች ክሊኒክ ሲሆን ሚድዋይፍሮች ብቻቸውን እናቶች የሚያዋልዱበት ክፍል እና ህጻናትና እናቶችን እንክብካቤ የሚያደርጉበት ክፍል የሁለተኛው ክፍል ሲሆን የመጀመሪያው ክፍል ማለትም የዶክተሮች ክሊኒክ እንዲሰራ ከተቀጠረ በኋላ እዚህ ክፍል ውስጥ እንግዲህ የእናቶች ሞት የሚበዛበት ክፍል ሲሆን እዚህ ክፍል ውስጥ እንግዲህ የእናቶችና ህጻናት ሞት በትንሹ አስራ ስምንት ፐርሰንት የእናቶች ሞት የሚመዘገብበት የመጀመሪያው ክሊኒክ ነው። ወደ አራት ፐርሰንት የሚሆነው ደግሞ የእናቶች እና ህጻናት ሞት የሚመዘገበው የሁለተኛው ክፍል ሆነው ያየዋል። እግኖ ሰመል ወይዝም የእናቶችና ህጻናት ሞት እዚህ ክፍል ውስጥ የመዛበት ምክንያትና መንስኤው ምን ሊሆን ይችላል ብሎ ማሰላሰሉን ጀመረ። ከዛም በኋላ የዚህ ሞት ሬት በዚህ ልክ የሚከሰትበት ምክንያትን መፈለጉን ጀመረ። የመጀመሪያ ተግባሩን ያደረገው እዚህ ክፍል ውስጥ ማለትም የእናቶች እና የህፃናት ጨቅላ የሚንከባከቡበት የመጀመሪያው ክፍል ውስጥ በቂ ሁኔታ ላያገኙ ይችላሉ ብሎ ነው ያሰበው። ለዚህም በበቂ ሁኔታ አየር ማግኘት አለባቸው። ስለዚህ መስኮቶችን፣ በሮችና ሌሎች ቀዳዳዎች እንዲከፈትላቸው ካደረገ በኋላ የእናቶችና ህፃናት ሞት አሁንም እንደቀጠለ ነው። ሰመልዌይስ የቤት ስራ የሆነበት የእናቶችና ህፃናት ሞት መንስኤ ረፍት ነስቶታል። አሁንም የዚህ እናቶችና ጠቅላ ህፃናት ሞት በዚህ ልክ የሚከሰተው ምናልባትም እዚህ ክፍል ውስጥ ጸሎት ላይደረግላቸው ይችላል። ከእምነት ጋር ተያይዞ በተለይም ቄሶች መጥተው እዚህ ክፍል ውስጥ እንዲጸልዩላቸው ካደረገ በኋላ የእናቶችና ህጻናት ሞት አሁንም እንደቀጠለ ነው። አሁንም እግኖ ሰመልዌስ ጥናቱን አላቋረጠም። ለእረፍት ወደ ቤተሰቦቹ ከተመለሰ በኋላ የዚህ ሞት መንስኤ ምን ሊሆን ይችላል ብሎ ማሰላሰሉን አላቆመም። ብዙ ሀሳቦችን ማውጣት ማውረዱን እንደቀጠለ ነው። ነገር ግን ይሄ ነው የሚል መደምደሚያ አልደረሰበትም። እግኖ ሰምልስ እረፍቱን ከጨረሰ በኋላ ወደ ስራው ሲመለስ ያልጠበቀው ነገር ይነገረዋል። እሱም ምንድን ነው? በጣም የሚወደውን ጓደኛው፣ የስራ ባልደረባው ያቆብ ኮሎሽካ እንደሞተ ተነገረው። እሱም በጣም ያዘነው የያቆብ ኮሎሽካ ሞት ምን ሊሆን ይችላል ብሎ እንድጠይቃቸው ያዕቆብ ኮሌችካ እንግዲህ ዚህ ክፍል ውስጥ የመጀመሪያው ክፍል ውስጥ ኦብስትሪሻን እንደ ጋይኒኮሎጂስት ስፔሻሊስት ሆኖ ሲሰራ እንደነበረ እና ያዕቆብ ኮሌችካ አውቶፕሲ እየሰራ አውቶፕሲ ማለት ከሞቱ ሰዎች ናሙና ለመውሰድ የሚደረገ ኦፕሬሽን ሲሆን፣ ይህን ኦፕሬሽን እየሰራ እጁ እንደተቆረጠ ተነገረው እጁን በጣም እየደማ እንዳለ ኦፕሬሽኑን ከጨረሰ በኋላ፣ ከጥቂት ጊዜያት በኋላ የሰውነት ትኩሳቱ በጣም ጨምሮ፣ ከጥቂት ጊዜያት በኋላ ህይወቱን እንዳለፈች ተነገረው። እግኖዝ ሰመል ወይስ በጣም የያዘ ነው። በዚህ ቅስበት እንግዲህ አንድ ሀሳብ ይመጣለታል። እሱ ምንድን ነው ከሞቱ ሰዎች ወደ ህይወት ያለው ሰው የሚተላለፍ አንድ ነገር እንዳለ ነው ያሰበው። እሱም አንድ ነገር ማድረግ ጀመረ። እሱም የሞቱ እናቶች ፋይሎችን ማገለባበጥ። ለምን የሞቱ እናቶች በተለይም ኦፕሬሽን ሰርተው ወደ ማዋለዱ ስራ የሚሄዱት ስፔሻሊስቶች አሉ ብሎ ነው ያሰበው። ከዛም በኋላ የሞቱ እናቶች ማን እንዳዋለዳቸው እዚህ ፋይል ውስጥ ማግኘት እችላለሁ ብሎ ስላሰበ እዚህ ፋይል ውስጥ አንዳንድ ነገሮችን ማንበብ ከጀመረ በኋላ አንድ ነገር ማድረግ እንዳለበት ነው ያሰበው። እዚህ ክፍል ውስጥ አውቶፕሲ ይሰራል። አውቶፕሲ ከሰሩ በኋላ ማለትም ከሞቱ ሰዎች ወደ ሕይወት ያለው ሰው የሚተላለፍ አንድ ነገር እንዳለ ነው ያሰበው። ስለዚህ አውቶፕሲ ከሰሩ በኋላ ዶክተሮች፣ ስፔሻሊስቶች በክሎሪን የተዋሃደ ውሃ እጃቸውን ታጥቦ ወደ ማዋለዱ ስራ እንዲገቡ ካደረጋቸው በኋላ ዶክተሮችም ይሄ ማድረግ አላቃታቸውም። ይህን ካደረጉ በኋላ ዶክተሮች እናቶችን ታዋለዱ በፊት እጃቸው በዚህ እየታጠቡ እና ብዙ እናቶችን ሲያዋልዱ እንደነበረ ከዛም በኋላ እግኖዝ ሰመልወይስ አመርቂ ውጤታ መጣ ወደ ሲከፈል የእናቶች ሞት እዚህ ክፍል ውስጥ መቀነስ ችለዋል። ከዛም በኋላ አንድ ነገር ማድረግ እንዳለበት ነው ያሰበው። እሱም ያደረገው መጽሐፍ መጻፍ ጀመረ። መጽሐፉ እንዲታተምለት ሀሳብ እንዲሰጡበት ለጓደኞቹ መጽሐፉ እንዲሰጣቸው ከእጅ መታጠብ ጋር ተያይዞ ምንም አይነት ቲዎሪ ስለሌለው መጽሐፉ ውድቅ እንዲሆን ካደረጉ በኋላ እግኖ ሰመልዊስ በጣም ነው ያዘ ነው። መጽሐፉ ውድቅ እንዲሆን ቢደረግም እግኖ ሰመልዊስ እንግዲህ በዛን ዘመን የሜዲካል ሪቮሉሽን የሚባል ንቅናቄ ነበረ። እግኖዝ ሰመልዌይስም እዚህ ንቅናቄ ውስጥ በንቃት ይሳተፍ እንደነበረ። ከዛም በኋላ በመንግስትም ሆነ በስራ ባልደረቦቹ በአይነ ቁራኛ መታየቱን ጀመረ። ከዛም በኋላ ከፖለቲካ ጋር አያይዞ መጽሐፉ እንዳይታተምም ተደረገ። በተጨማሪም ደግሞ የሚያሳዝነው ነገር እግኖዝ ሰመልዌይስ ከስራ እንዲባረር አደረጉት። በሚድዋይፈሮች ክፍል እንዲሰራ ብጠይቅም ጥያቄው ውድቅ ተደረገ። እግኖ ሰመል ዌይስ እዛ ክፍል ውስጥ እየሰራ ያለ ለመውለድ ሲመጡ እናቶች በግዳጅ እዚህ ክፍል ውስጥ መጥተው እንዲወልዱ ነው የሚደረገው። አንዳንድ እናቶች ደግሞ የዶክተሮች ክሊኒክ ውስጥ ከመውለድ ይልቅ መንገድ ላይ መውለድን ይመርጡ ነበረ። እግኖ ሰመል ወይስ ከሚወደው ስራ ከተባረረ በኋላ ወደ ተወለደበት በቡዳፔስት ከተማ ትንሽዬ ክሊኒክ ከፍቶ እናቶችን ሲያዋልድ ቆየ። ከዛም በኋላ መጽሐፉ በድጋም እንዲታተምለት ወደ ጓደኞቹ መጽሐፉ እንዲደርስ አደረገ። መጽሐፉ በድጋሚ እንዳይታተም አደረጉት። ከዛም በኋላ ከጊዜያት በኋላ ግን እውቅና እንዲሰጠው በቪየና ከተማ ተጠራ። ቪየና ከደረሰ በኋላ በመንግስት አካላትና በስራ ባልደረቦቹ በጠባቂዎች እንዲደበደብ ተደረገ። ከዛም በኋላ እጁ በጣም ደማ። እሱ በዚህ እንዳለ ወደ እስር ቤት ተወረወረ እጁ በጣም ስለደማው ጋንግሪን ፈጥሮ ከ14 ቀን በኋላ በኢንፌክሽን ከዚህ ዓለም በሞት ተለይቷል። እግኖ ሰመልዌስ የዚህ ዓለማችን ባለ ውለታ ነው። ብዙ መጽሐፍ ባይጻፍለትም በተለያዩ ኢቬንቶች በተለያዩ ስብሰባዎች የተለያዩ ሪሰርቾች የእግኖስ ሰመልዌስን ስም በተደጋጋሚ ያነሱታል። ህይወቱ ካለፈች በኋላ የአውስትሪያ ሃንጋሪ መንግስት የእግኖ ሰመልዌይስ ቪና የሚገኘው ቪና ዩኒቨርሲቲ ሰመልዌይስ ዩኒቨርሲቲ ተብሎ እንዲሰየም። እሱ ብቻ አይደለም፣ በቡዳቤስት ከተማ የሚትገኘው የእግኖ ሰመልዌይስ የቤተሰቦቹ ያደገበት ቤት እግኖ ሰመልዌይስ ሙዚየም ሆኖ እንዲሰየም ተደረገ። ካደረገው ልክ ስሙ ባይወደስለትም እስካሁን ድረስ በጤናው ዘርፍ ኢንፌክሽንን ከመከላከል አንጻር እጅ መታጠብ የአንበሳውን ድርሻ ነው የሚይዘው። ሉስ ፓስተር በ1860ዎቹ የኢግናዝ ሰመልቤስን ፈልክ በመከተል ብዙ ጥናቶችን አድርጓል። ብዙ ሪሰርቾችን ሰርቷል። ከዛም በኋላ ብዙ መጽሐፎችን፣ ብዙ ቲዎሪዎችን ጽፏል። እስከ 1847 እንግዲህ ስለ ጀርም ምንነት በቪና ከተማ ባይታወቅም በሰው አይን የማይታይ አንድ ነገር እንዳለ ካሰበ በኋላ ይህን ድርጊቶች ሲያደርግ ቆይቷል። የዛሬው ባለታሪካችን የዓለማችን ባለውለታ የሆነው ኢንፌክሽንን ከመከላከል አንጻር፣ የእናቶችና ሕፃናትን ሞት ከመቅረፍ ከመቀነስ አንጻር ብዙ ጉልህ ሚና የተጫወተው ዶክተር እግኖ ሰመልዊስ ነበረ። የዚህ ዶክተር ታሪክ ይህንን ይመስል ነበረ። ይህም ቪዲዮ ከወደዳችሁት ላይክ በማድረግና ያስተምራል ለሌሎች መድረስ አለበት ብላችሁ ካሰባችሁት ሼር በማድረግ የሰብስክሪፕሽን ሊንኩን በመንካት ሰብስክራብ ማድረጋችሁን እንዳትረሱ። ሀሳብ ካላችሁ ደግሞ ኮመንት ሴክሽን ውስጥ በመግባት ሀሳባችሁን አጋሩን። ከኛ ጋር ስለነበራችሁት ቆይታ መዝጋናችን የላቀ ነው። ሰላምና ጤና ይራቀን። ዲዛይር ቱብ ለሁላችን የሁላችን